እንግዲህ ተመልካቾቻችን የዛሬው ድራማ ምንድን ነው ወደ የሚለው ስንመለስ በጣም በቀበሌው በአካባቢው ሕዝቡን ማህበረሰቡን በስጋትና በፍርሃት የሚያተራምሰው ሰውዬ ይህ ነው። ይህ ሰውዬ እንደምትመለከቱት ከፊቱ የነበበ በጣም ክፉና ለሰው ጥሩ እንደማያዝን ጥሩ እንደማይሰራ ይታወቅበታል ማለት ነው። የጽናትን አባት ትልቅ ሰው ናቸው ብሎ እንኳን አላከበራቸውም። በጣም ባለጌ እና አሳፋሪ ሰውዬ ነው ማለት ነው። እዚህ ጋር ኪራን፣ አንተ አረም አንተ ነህ የቀረኸኝ፣ እነቅልሃለው እንደ አረም እያለ ይሱን ይቀልድበታል። ይሱም ደግሞ ወንድ ልጅ እኮ ይሰራን እንጂ አይፎክርም እያለ ኪራም ይቀልድበታል። እንዲህ አንተ የልብ የልብ የሰጠህ ማን ነው እንደዚህ የልብ ልብ ይሰጣ ሰው ማነው ሲለው እኔ ከልጅነት የምሰው ወለድ የልብ ልብ የሰጠኝ ነኝ ይለዋል፣ ማለት ነው። እንደ አረም ያንኛው አረም ለቁኛ ናንተንም እንደ አረም ነቅላለው፣ እዚህ አካባቢ እያለ ይፈክርበታል። መፎከር ብቻ አይደለም በተግባር አሳየኝ ለዋን እሱም ማለት ነው። ውድና የተከበራችሁ የተወደዳችሁ የቻናሊ ቤተሰቦች ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ እንዲትሆኑ በአክብሮት ጠይቃለሁ። ሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የጽናት ድራማ ተከታታዮች ለቻናሌ አዲስ የሆናችሁ ሰብስክራይብ ላይክ ሸር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እዚህ ጋር እንግዲህ ቅዱሴ የናሆሚ አባት መጥቶ ከቅዱሴ ቤት አደረ። ከቅዱስ ቤት ሲያደር ደግሞ እንዴት ነበር ታዲያ ቅዱሴ የገጠር ኑሮ ይለዋል። የገጠር ኑሮ በጣም አሪፍ ነበረ በጣም ሀሪፍ ጊዜዎችን አሳልፈን የመጣ ነው ይለዋል። እና ታዲያ ኪራ እንዴት ነው ወደ ራሱ አልተመለስም ይለዋል። ኪራ ያው ተመችቶታል፣ ግን ምንም ያስታውሰው ነገር የለውም ይለዋል። እነሱም ደግሞ ኪራን እንዲያስታውስ ማድረግ አለባቸው። ምናልባት የድሮ ያለፉትን አንዳንድ ነገሮች ሲነግሩት ሊያስታውስ ይችላል። አለመናገር ዝም ማለቱ ግን ተገቢ አይደለም። አንዳንድ ነገሮችን ቢነግሩት ወደኋላ ተመልሶ ሊያስታውስ ይችላል ማለት ነው። ልክ ወይዘሮ ሜላት እንዲያስታወሰችው እሱም ኪራም ደግሞ ማስታወስ አለበት ማለት ነው። እዚህ ጋር ጋሼ ባካንትሳ በጣም ተጨንቃን እኮ መመለስ መሄድ አለብህ ይለዋል። ወደ የት ለሄድ ቅዱሴ ይለዋል። እንዲ ጋሼ ቤት መመለስ አለብህ፣ አለምዬንም በጊዜ ብዛት እንመክራታል፣ እንድትስተካከል እናደርጋታል ይለዋል። አይ ልጅ እኛ በእርግጥ ብዙ ሰው የእኛን ትዳር ይቀናበል ነበር። ነገር ግን አሁን ላይ አለምዬ በገዛ ልጇ ልጅ በጣም መኸሩን እየጠላቻት እየሰደበቻት፣ እያዋረዳቻት ትገኛለች። ታዲያ በዚህ ሁኔታ እንዴት ነው ልንቀጥል የምንችለው? ላን ጋሻ ያለው ማለት ነው። አይ ጋሻ ያለው መመለስ አለበት፣ ሰው እንደዚህ ወጥተው ከቀሩ ማሰል ከሆነ መግፈት አለበት። ስለዚህ ተመልሰው እዛው ቤት መሄድ አለበት ይለዋል ቅዱቴ እውነትህን እኮ ነው። ለዚህም ነው ላማክርህ የመጣሁት እና እኔ ምን ማድረግ ነበረብኝ። ምህሩ ደግሞ በጣም ጥሩ ልጅ ናት። እሷን በዚህ አይነት ሁኔታ ልታሳቅቃት፣ ልትሰድባት አይገባም ይላል። እውነትም የናሆሚ አባት እንደ አባትነት ተገቢውን ነው ያደረገው። ደግሞ ሚስቱን ተቆጥቶ ብቻ ሳይሆን ዘመ ማለት ከዚህ በኋላ አንድ ነገር ካደረገ ሻከኔ ጋር ነው ጸብሽ ብሎ በኮስጠን ባለመልኩ ቤት ለቆ መውጣት ሳይሆን ሚስቱን ቆጣ ብሎ ማናገር አለበት ማለት ነው። እዚህ ጋር እንግዲህ እንደምትመለከቷቸው ናቲ አንዲት አበባ የምትሸጥ ሴት እና ፊኛ ምናምን የምትሸጥ ሴት አለች። ከእሷ ቤት እየሄደ እንቡጥ እያለ ከእሷ ፍቅር ሳይዘው አይቀርም። እሷ ደግሞ ትሰማዋለች፣ ምን ትለዋለች እና በነጻ ያገለግላታል ማለት ነው። እንዲም ያለምንም ክፍያ ስለሚያገለግላት ተስማዋለች። እሷ የሄደችበት ቦታ ደርሳ እስከምትመጣ ሱቋን ምናምን ከፍቶ አበባዎቿን እየሸጠ ይጠብቃታል። ስለዚህ ያለምንም ክፍያ ስላገኘችው የምትወደው የምታፈቅረው መስሎት እሱም ደግሞ እንቡጤ ጥዬ ያለ በጣም በፍቅር ልቡ ሸርተት ትብላለች። የስራ ሽኒስጥሽ ምን አይነቷ ናት? እንዲያ አርጋ ልቡን ሸርተት ታደርገዋለች። ጋሻያሌው ምን እያሉ ነው ወደ የሚለው ስንሄድ እንዲው ቅዱሴ ስልኬን እኮ ስከፍተው አዳሯን እኮ አልተኛችም፣ ስትደውል ነው ያደረችው። እንዲ ልጅ ለዛ እኮ ነው ጋሽ ስልኩን ክፈተው ያልኩህ። ስለዚህ ክፈትላትና አናግራት ይለዋል ማለት ነው። እዚህ ጋ ስልኩን ሲከፍተው በጣም ብዙ ጊዜ ትደውላለች፣ በጣም ብዙ ጊዜ ደውላለች። እንዲው ጋሽ እኔ ከእርሰው የተሻልኩን ሳይሆን የሆነ ነገር ልንገረወት ምንድን ነው? ይለዋል። አይ እዛ ተመልሰው ሰው ወደ ቤት እንድትሄዱ እፈልጋለሁ ጋሼ፣ ይለዋል። ከዛም እሺ ቅዱስ ይበቅ እሄዳለሁ፣ እሺ ብሎ ውጭ ሂደው ምሳ ይገባበዛሉ። እዚህ ጋር መሩና መሩና ሰኒዬ ይቅርታ ይጠየቃሉ። መሩ እንዴት ነሽ ትላታለች። ደህና ነኝ ሰኒዬ፣ ደህና ነሽ? እኔ እኮ አትመጭም ብዬ ነበር እንዴት መጣሽ? ትላታለች አንቺ እኮ ጓደኛዬ ነሽ፣ እንዴት ልቀር እችላለሁ? መምጣቱንማ እመጣለሁ፣ ግን ተቀይመሽ ይመስለው የነበር ትላታለች። እንዴ ጓደኛዬ አንቺ ነሽ እንጂ በተናገርኩሽ ነገር ተቀይመሽኝ ትቀር የመሰለኝ እኔ እንዴት ብዬ ነው የምቀየምሽ? ትላታለች ከዛም ይቅርታ ተጠያየቁ ይቅርታ ተባባሉ። ከዛም ሰኒ እንደመጣሽ ምን ምግብ ልስራልሽ? አለች ምግብ ሰራችላት እና በላችና ከዛ የናኦሚ እናት ደውል እና ቤት ፈልግሻለሁ ትላታለች። ለምን ነው የምትፈልገኝ ብላ ስትሄድ ደግሞ እሷ ጥሩ ለባብሳ ብላ ስትሄድ አሁንም ደግማ ህመሟን እና ህመምተኛ እንደሆነች መጥፎ እንደሆነች ነገረቻል። እዚ ጋር ወደ ጽናት ስንመለስ ጽናት ከብቶች እየጠበቁ ነበርና፣ ኪራ ጋ ኪራ ምን ብትለው ጥሩ ነው ኪራይ ምን እያደረግክ ነው ትለዋለች። ጽናት እኔ የምልሽ ይላታል ተቆጥቶ ነበር። አለሽ ግራዬ፣ የምን ተምትለኝ እንዴ? እኔ ከዚህ በፊት እዚህ መጥቼ ቃለው እንዴ ይላታል። አረመታ አዎ ትለዋለች። ምን ልሰራ ይላታን። እንደዚሁ በተመሳሳይ ተከትለ መጥቶ ነበር ትለዋለች። ከዛ ምንም የማስታውሰው ነገር እኮ የለኝም ብሎ እሺ በቃ ቤት እንሂድና ምሳዬ በላን፣ ሁሉንም ነገር አስታውሳለሁ እነግርሃለሁ፣ ትለዋለች። እሱም ደግሞ እሺ ካስታውስኩ ብሎ እሺ ይላታል ማለት ነው። ውድና የተከበራችሁ ተመልካቾች ለቻናል የአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁ እንዲያትረሱ፣ እወዳችኋለሁ፣ አከብራችኋለሁ በያላችሁበት ቦታ ሆናችሁ የምትከታተሉኝ ውድና ድንቅዬ ቤተሰቦች ሰብስክራይብ ለምታደርጉኝ ከልብ ከልብ ነው ማመሰግነው። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ ማለት ነው። እዚህ ጋር እንግዲህ ተመልከቱት፣ ጊራ ምን እየሰራ ነው ወደሚለው ስንመጣ በጣም ደብሮታን፣ ጫካ ውስጥ ነው ያለው። እንዴትን ያላስታውስም። እዚህ ቦታ መቼ ነበረ ታዲያ ከመጣው እንዴት አላስታውስም እያለ ምንም ይመጣልት አልቻለም ማለት ነው። እዚህ ጋርም ቁጭ ብሎ እያስጠነጠነ ነበረ ምናልባት የሆነ ነገር ቢመጣልኝ እያለ፣ ነገር ግን አሁንም ደግሞ ምንም ነገር ሊያስታውስ ባለመቻሉ እጅግ በጣም ያሳዝናል። ነገር ግን የጽናት ስቃይ በቃል በቃ ኪራ ወዴ ድሮ ማንነቱ ተመልሶ ጽናትን በፊሉ ማግባት አለበት የምትሉ ሁላችሁም። ሀሳብ አስተያየታችሁን አስቀምጡልኝ፣ ማለት ነው። እዚህ ጋር ደግሞ ሊና ምን እየፈከረች ነው? ምን እያሰበች ነው? ወደሚለው ስንመጣ ናቲ አበባ አድርጎ ቡጥዬ ቡጥዬ ሲል እንዴ፣ ይህን ነገርማ መድረስ አለብኝ ብላ ሊና በጣም የምታስቀው ፈገግ የምታደርገው ፈገግታው ጠፍቶ ነበር፣ ከነጅራ ቤት በመጣው ልጅ ማለት ነው። አሁን ግን እናቲን እየተከታተለች ልጅቷን እያየች ነበር ማናት ወደሚለው እደርስበታለሁ። ከኔ ከሌና የሚያመልጥ ነገር የለም እያለች እየተከታተለቻቸው ነበር ማለት ነው። እንግዲህ ልጅቷ ስትጫወትበት ተመልከቱ። ሴት ልጅ አበባ ይሰጠዋል እንጂ ለወንድ ልጅ አበባ ሰታ ልቡን ቅልጥ አደረገችው። አበባውን እስኪ ላይ ለስትለው ለእሷ ምስሏን ነበር መሰለኝ ሌና ይዞ የመጣው ለእሷ ምስሏን ልቧ ቅልጥ ብሎ ነበር። ነገር ግን እስኪ ላይ ለስትለው ባንቺ እጃት ትነካም እንቡጥ ጥዬ ናት የሰጠች ይላታ። እንዲህ አንተ ደደብ ምንድን ነው የምትለው ትለዋለች። እንቺ እባክሽ ቁልፍሽን እኔ መጣሁ ቁልፉን ልሰጥሽ እና ከዚህ በኋላ እንደማንመጣ ልነግርሽ ነው። እንዲህ ናቲ ምን ሆነ ነው እያለች ስትለው ምንም አልኩንኩኝ። ከዚህ በኋላ ሰው ሁላ አበባ ይሰጠዋል እኔ እንዳንቺ ይህን አርቲፊሻል ጸጉርሽን አቁመሽ እያለ ሙድ መያዙን ጀመረ። ጋሻያሌውና ቅዱሴ ከምግብ መጡና እያወሩ ምግብ በሉ ያሳልፉትና፣ ስለ ናሆሚ እናት አንድ እንደውርተው ከዛ የሚወጣሉ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱ ኪራምን እየሰራ ነው። እባክሽን እናቴ ንገሪኝ፣ እኔ ምንም ላስታውስ አልቻልኩም ይላታል። አይ ኪራ እባክህን አትጨናነቅ፣ ሁሉን ነገር ተወው ምናምን ትለዋለች። እሺ በቃ አንቺ ከጎኒ ከሆንሽ ሁሉንም አስታውሴንም ሆነ ሁሉንም መተዋዋለሁ አንቺ ከጎኒ እንድትሆን ሄድኝ ይፈልጋለሁ ይላታል። እሷም ምሽትሩንና ከጎኑ ትመጣለች። ሀያ ቤተሰቦች፣ ሰብስክራይብ፣ ላይክ፣ ሽር እያረጋችሁ ቤተሰቡን እንግዲህ ተመልክቷቸው። እነዚህ ሁለት ጥጦው ነገርኛ የሆነ ሁለት ሰው እያቀነባበሩ ይቺ ውሻ መሩ እንድትጠላ የምታደርጋት አንደኛዋ፣ ነገር ጠንሳሽ ይህች ናት። ሁለተኛም ደግሞ የናሆሚ እናት ይቺ እንዲያገባ መሩ እንዲጠላ በማድረጓ በጣም ያሳፍራል። ከአንዲት እናት የማይጠበቅ ነገር ነው። አንዲት እናት ልጇ የወደደውን መውደድ ልጇ የጠላውን መጽራት እንጂ ግዴታ እኔ በወደድኩት ነው። እሷ በሽተኛ ናት፣ እሷን አታገባም ማለት የለባትም ነውር ነው። እውነት ለመናገር መሩ በጣም መሩን በጣም ተወዳት ነበር፣ ግን ህመዋን ከሰማች ጊዜ ጀምሮ በጣም እየጠላችኋት ይገኛል። ለምን ወደ ሚለው ስንመጣ የናሆም እናት በጣም ጸባዋ ተቀይሯል። ወይ ከድራማው ውጭ ትሁን አሊያም ደግሞ ጸባዋን ታስተካክል የምትሉ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። የኔ ውድ ቤተሰቦች ሰዎች እወዳችኋለሁ። እዚህ ጋር ኪራ ስልክ ደውሎ ቅዱሴን ያዋራዋል። ስለምንድን ነው የሚያዋራው ወደ ሚለው ስንመጣ ሰውየው ጋር ያ ሰውዬ ጋር ከተገናኙ በኋላ እኔ እዚህ ሰፈር መእቻ ቃለሁ እንዲ ቅዱሴ ይለዋል። አዎ እና ታዲያ እዚህ ሳለን ሳነግረኝ እንዲመጣ አያኪራ ጊዜ ለንንባክ ለዛ ነው ይለዋል። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እወዳችኋለሁ፣ አክብራችኋለሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ፣ መተዛዘን ለእናት ሀገራችን ኢትዮጵያ ይሆንልን እያልኩ አበሪያችሁ የምቆይ ይሆናለሁኝ። ሰብስክራይብ ያላረጋችሁ አሁኑኑ ገብታችሁ ሰብስክራይብ በማድረግ ላይክሸር በማድረግ ቤተሰብ እየሆናችሁ እንዲትቀላቀሉ በመልካም አክብሮት እጠይቃችኋለሁ። ተመልካቾቻችን እንግዲህ ለዚህ ቻናል አዲስ የሆናችሁ አሁንም በቅድሚያ ሰብስክራይብ ላይክሸር እያረጋችሁ እያደረጋችሁ ቤተሰብ እንዲትሆኑ በአክብሮት እንጠይቃለን። አዳዲስ ድራማዎችን ለማግኘት ሰብስክራይብ ላይክሸር እያረጋችሁ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እየሆናችሁ አሁን ሆኖ እንዲትቀላቀሉን በአክብሮት እንጠይቃለን ማለት ነው። ቤተሰቦች ወዳችኋለው። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንግዲህም ቡጥጥዬ እያለ ገንዘብ የሚሰራው ፍቅር የጀማምረው ናት የሚባለው ልጅ ነው ማለት ነው። ቤተሰብ የስራዋን ስጣት ተጠቀመችበት። ሆን ለመናገር ቢያንስ እንኳ በደሞዝ ብታደርግለት ጥሩ ነበረ ማለት ነው። ዋይል ልጅቷ እንደምትመለከቷ በጣም ሞላቀኛ ና ፈገግ እያለች እና እንቡጤቴ እያረሱም ልቦ ይቀልጣን ሲያያት ማለት ነው። ተመልካቾቻችን ወዳችኋለሁ፣ አከብራችኋለሁ። በቀጣይ በሀሪፍ በሀሪፍ ቪዲዮዎች እስከምንገናኝ ድረስ ደና ደና ደና ደና ደና አሰንብቱልኝ እያልኩ ልሰነባበታችሁ። እንግዲህ የጽናት ድራማ ቤተሰብ የሆናችሁ አሁንም ሰብስክራይብ ማድረጋችሁ እንዳትረሱ።